ራሄል በአሁኑ ሰዓት እቅዷም ሀሳቧም እያሳካች ትገኛለች። ምኞቷም ይሄ ነበረ። የባቢን አባት መሞቱን እኔ ጭራሽ ያዘነች አይመስለኝም። ምክንያቱም በህይወት ቢኖርም ባይኖርም ሁሉ ሀሳቧ ወይም ደግሞ ምክንያቷም ባቢን ከጽናት መንጠቅ ነበረ። አሁን በምንም ታምር አድርጋ በምን እሱን በእጁ ለማስገባት የማትጥረው የማትፈነቅለው ድንጋይ የለም። በዚያ አጋጣሚ ትለንትና ጽናትን ያው ድንገት ታማ ነበረና እንግዲህ ሆስፒታል ገብታ በሰላም ወጥታለች። እንደሱ አይነት የደረሰበት አይደለም። ኬኒኒ ማንም ነገር ያደርጋል። ዋናው ግን ስለዳነች ደስ ብሎናል። በዚህ ሁኔታ አባቷን እንዲሆኑ የጓደኛዋን አባት እንደዚህ ሆኖ ጓደኛውም ደግሞ በዚህ ሁኔታ ሲገኙ ያው ችግሮችን ከመጀመሪያ ካሳለፈችው ይልቅ ያሁኑ እየባሰባት ነበረ። በዛ ምክንያት ነበረ ይሄን ልታደርግ የተገደደችው። ነገር ግን በመጨረሻ ምንድናለች ወደ ቤትም ተመልሳለች። የቀረው እንግዲህ ያው እናያለን ማለት ነው። ትላንትና ታማ ሲባል ምንም ይሆን ምን አልጨከነም ባቢ፣ ያው ከውስጡ ከልቡ ፍቅር ስላለ ስለሚወዳት ነው መጀመሪያ የእሷን ስም ሲነሳበት አታንሺብኝ ስለ እሷ ነገር እኔም ባለሁበት እሷን ባለችበት የሚል ነበረ እሺ በቃ ይቅር ባቢ አላነሳም ግን ትልቅ ችግር ስለሆኑ ነው ስትለው እሺ ምንድን ነው አላት ነገረችው በተፈጠረው ነገር አያገባኝም ብሎ ነበር መጀመሪያ ያው ጽናት ራሱ አንስታ ዶክተሮች እየተራበረቡ ነው ስትለው በቃ በደማለት ይቻላል እንዴ መጀመሪያ ያገባኝ መላልክም ነበር እንዴ? ስትለው እሱ ሌላ ጉዳይ ነው አላት። አዎ እሱ ሌላ ጉዳይ ነው አንቺ ዝም ብለሽ እንትን ብለሽ በእጅሽ ለማስገባት ነው አለት። አልጨከነም። ይሄ ከውስጥ ይሄ በቃ ከውስጥ ከውስጥ ያለ ፍቅር ነው ማለት ነው። ይወዳዳል። አጋጣሚ ይሄ ነገር ተከስቶ ነው እንጂ አሁንም የጊዜ ጉዳይ ነው እንጂ ይሄን የሚያግታቸው አይመስለኝም። ምክንያቱም መጀመሪያም ከአባቱም ይሁን ከጋሽ ግርማ ያለው ነገር ይሄን ድርጅት አባቱ እንዴት እንደወሰደ ጠንቅቆ ስለሚያውቅ አሁንም እኔ ተስፋ አልቆርጥም በባቢና በጽናት ጽናትም የእውነት ፍቅር እንዳላት ታስታውቃለች ከሆስፒታል እንደወጣች ስለ አባቷ ከጠየቀች በኋላ ስለ ባቢ ቀጠለች ባቢ አልመጣም አይደል ስትላት መቶ አለ እኮ ነበረ አለቻት ግን ልታምን አልቻለችም ጽናት በመጨረሻም እሱ ጋር እንድትወስዳድ ጠየቀቻት። እንግዲህ ብሌን የሁሉም ሰው አደር አለባት። ጋሽ ግርማም ብሌን ጽናትን በሰማይም በምድርም አደራሽ ከአንቺ ውጪ ሰው የላትም ካጠገቧ እንዳትለይ ብሏት ነበረ። እንዲሁም ደግሞ ባቢም ደውሎ የጽናት ቤት መግባቷን ካረጋገጠ በኋላ ጽናት እባክሽን፣ ካጠገቧ እንዳትጠፊ አጠገቧ ሁኚ ብሏት ነበረ። እሷ ይህ ሁሉም ተሸክማለች። እንግዲህ ማድረግ አለባት ሁሉም ታደርጋለች። በዚህ በምታደርገው ነገር ግን እናትየዋ ደስተኛ አይደለችም። ጭራሽ ትናንት ምን አለቻት? ስንት ከፈሉሽ፣ ይህ ሁሉም ዋጋ የምትከፍላቸው ስንት ከፈሉሽ ብላ ጠየቀቻት። እማዬ ምን ሆነች ነው ጽናት እኮ ህቴናች ናች። የአሁኑ ሳይሆን መጀመር አሳልፍ ነው የምትላት አንቺ የራስሽ መቼ ነው መኖር የምትጀምሪው? ሁሌም የነሱ እየኖርሽ ነው ብላ ሰሞኑ ጀምራ እናቷን እየወቀሰች ነው ይቺ ልጅ። አሁን ያሉበት ሳይሆን የመጀመሪያዋ ያረሳች ልጅ ነች። አንዳንድ ሰው የመጀመሪያ ተደረገለትን በተቸገረ ጊዜ በሆነ ውስጥ ነገር ገብቶ ከዛን እንትን ያስወጣው ሰው ትንሽ ቀን ሲወጣላት የሚረሳ ሰው አለ። መነሻው የሚረሳ ሰው አሁን የብሌን እናት መጀመሪያ ብሌን ደግሞ አረሳችም። እናት ስትረሳ ልጅ አረሳችም። የእናት ፍቅር አላቅም፣ የአባት ፍቅር አላቅም። አባቴ የለኝም። እኔ የማቀው እንደ አባት ጋሽ ግርም ናቸው። እንደ አባቴ የጽናትን የገዛላት ነገር እየገዛ ልብስ ይሁን ጫማ ይሁን ምንም ሳይቀረው የእሷ ያደረገ ነገር ከልጁ አለየኝም። ያን አረሳም። በደህና ጊዜ ያኔ እነሱ ባላቸው ጊዜ፣ ዛሬ ጊዜ ተገልብጦ ጋሽ ግርማ እንደዚህ ዳይትዶ እንዴት ነው የመጀመሪያው ምረሳው ብላ እረፍ። እናትዮዋ ግን የታያት የአሁኑ ነው፣ የታያት ደግሞ የራሄሉ ነው። ራሄልም የሆነ ነገር ፈልጋ ነው እሷም መጠቀሚያ ያደረገቻት። ግን እናትዮ ይህን ነገር የምታቅ አልመሰለኝም። ዝም ብላ በቅንነት የምታደርግላት ነው መሰለኝ። እንደዛ ነው መሰላት፣ እኔ ሳይሆን እሷ ማለት ነው። ባለፈው ምን አለቻት የአንዳንድ ነገር የወጪ ይሆናል ትራንስፈር አድርጌያለሁ በባንክ ሻለቻት። ትንሽ ቆይታ ምናለች፣ ታውቂያለሽ በነጻ ሰጠው መሰለሽ እጥፍ አድርገሽ ነው የምትመልሺልኝ ብላ ረፍ ብላለች። ማን ራሄል። ስለዚህ ምላችሁ ፈልጌ ነው መጀመሪያ ያው መጣችሁበት ወይም ደግሞ መነሻችሁን የሆነ ነገር ያደረገላችሁን ሰው አትርሱ ነው። ዛሬ በሆነ አጋጣሚ ያን ሰው ቀን ይጥለዋል። ሁሌም ሰው ሀብታም ሆኖ አይኖርም፣ ሁሌም ደግሞ ደህይቶ አይኖርም። እድሜና ጤና ካለው ይኖራል። ትላንትና የነበሩት ቤተሰቦች ይኸው ዛሬ በዚህ ሁኔታ ኑሯቸውም ሁኔታቸውም ምስቅልቅል ወጥቷል። ግን ትላንት ያን አልነበሩም። የብሌን እናት ትላንትና ወረስታ ነው። አሁን ዛሬ ስንት ከፈሉሽ? ይህ ሁሉም የራስሽን ሳትኖሪ የእነሱ የምትኖሪ ጽናት ግን እንዳንቺ አይደለችም። ያንቺ አትሆንልሽም። እንደዛ ብላ በሁለት ጓደኛሞች ክፍተትን ለመፍጠር ወይም ደግሞ ብሌን ማነች? ያቺ ራሄልን እየተጠቀመችባት እንደሆነ ሳታውቅ ማለት ነው። ከገባ ትናንትና አስረግጣ ነው ነገረቻት። እንግዲህ ጽናት የሆን ነገር አድርጋችኋለች። ባቤም ይሁን ብሌን የሆነማ ነገር ማድረግ አለብን። የራሳቸው እንዳይኖሩ ብቻ ጽናት ጽናት ስለሚሉ፣ ትናንት ጽናት መታመሟን ስነግረው መጀመሪያ ብሎ ነበረ፣ ከኋላ ግን ጭራሽ ብድግ ብሎ ነው መጣ። ምን እንዳስቀመሰችው አላውቅም አለች ራሄል። ብሌን እናትም ደግሞ የኔም ልጅ እንደሳ እሷ ካለች እንደው ምናምን ስትላት፣ በቃ ሆን ነገር እናድርግ አለቻት። የሆነ መላ አለኝ አለቻት። መላው ምንድን ነው ስትላት፣ ያባ መላ ስራዋ ሁሉ መጥፎ አይደል፣ በቃ አንቺም ቤት ላይ ገለምጨት ብን ብላ እንድትወጣ ፊት ንሻች አለቻት። ያል ካላደረገች ደግሞ በቃ ልትሞት ፈልገ ነው እናትንላታለን። ያለችው ያሰበችውን እንፈጽምላታለን አለች። ምን አለቻት እናት ወኖ አለቻት። ከዛት ሴት ወደ ነገጠች። በቃ ይሄ ትልቅ ትምህርት ነው። ከዚህ በኋላ ነገር ቢደርስ ምናምን ምናምን ይህ ነገር ማሰብ ነበረብሽ እና አሁንም መንቃት ካለብሽ የብሌን እናት መንቃት ነው ያለብሽ ማለት ነው። ኦኬ አሁ ሰምተሻል በደንብ መንቃት ያለብሽ። ነገ ልታጫት ትችያለሽ። ልጅሽን ታመልሻለች። ራሔል ደግሞ ይሄን ብለሻለች። የሆነ ጊዜ ቁጭ ብለሽ ታስቤ ታገኘዋለሽ ስለዚህ እናትየው መርሳት የለብሽም። መጀመሪያ ተደረገልሽን ነገር ማለት ነው። ዛሬ እነሱን ኑሮ እንዳትይ ትላንትነዛ አልነበሩም። ልጅሽን ታሽላታለሽ። እንደዚህ አይነት ሰዎች አሉ በነገራችን ላይ የመጀመሪያ ተረሱ የተደረገላቸው ነገር በሆነ ህይወት እንደነበሩ ያን ነገር አስቶ የዛሬ ወደረሱበት ሰው ማንቋሸሽ ወይም ደግሞ ይሄ ነገር የሚነፍኩ ሰዎች አሉ። የሉም? እንደ አሉ በደንብ። ስለዚህ እንደ ብሌን እናታት ሆኑ፣ ጎበስ ሆኑ